አንድ ኅብረተሰብ ከአንድ የእድገት ደረጃ ወደ ሌላኛው የእድገት ደረጃ ለመሸጋገር አስፈላጊ ከሆኑት ነገሮች ውስጥ አንደኛውና ዋነኛው በማህበረሰቡ ውስጥ የሚገኘው የቴክኖሎጂ እድገት ደረጃ ነው። የቴክኖሎጂ የእድገት ደረጃው ማህበረሰቡ ለእድገት ዝግጁ መሆን አለመሆንን ይወስናል። የማህበረሰብ እድገት ስንል እንግዲህ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ፣ ሁለገብ አጠቃላይ በኑሮ ውስጥ ያሉ እውቀትን ጨምሮ የሚመጡ የእድገት ለውጦች ናቸው። ይህ ሳይንሳዊ ጥናት ያረጋገጠው እውነት ነው። አንድን ህብረተሰብ ካለበት ዝቅተኛ የኑሮ ደረጃ የኢኮኖሚ እድገት ደረጃ የማህበራዊ እድገት ደረጃ አውጥተን ወደ ተሻለ ለማድረስ ከታሰበ መጀመሪያ በቅድሚያ ማድረግ ያለብን መፈተሽ ያለብን መዳሰስና ፈልፍለን ማውጣት ያለብን ነገር ቢኖር ማህበረሰባችን ህብረተሰባችን ውስጥ ያለው የቴክኖሎጂ የእድገት ደረጃ ምን ይመስላል? የሳይንስና ቴክኖሎጂ የእድገት ደረጃ ወሳኝ ወሳኝ ወሳኝ ግብአቶች ናቸው፣ ለማህበረሰብ እድገት ውጤታማ ለሆነ የህብረተሰብ እድገት እነዚህ መሰረታዊ ነገሮች ናቸው። ሳይንስ እና ቴክኖሎጂ ስንል ሳይንስ ግኝቱን ያገኛል። ቴክኖሎጂ ወይም ምህንድስና ውስጥ የምናገኛቸው ውጤቶች ደግሞ ያ በሳይንስ ምርምር የተገኘውን ነገር ለሰዎች ግልጋሎት መገልገያነት እንዲውል የምንተገብርበት መተግበሪያ ማለት ነው። ሳይንስ ንድፈ ሀሳቡን ሀሳቡን ሊያስቀምጥ ይችላል አረጋግጦ በሳይንሳዊ ዘዴ አረጋግጦ ላይ ያስቀምጥ ይችላል። ያንን ጥቅም ላይ የምናውለው ደግሞ በምህንድስና ስራችን ውስጥ ነው። በዛ አይነት ውስጥ ነው ደግሞ የቴክኖሎጂ እድገትን የምናንጸባርቀው የምናሳየው ማለት ነው። በአንድ ማህበረሰብ ውስጥ በምንም ተአምር የህብረተሰብ እድገት ያለ ቴክኖሎጂ እድገት፣ ያለ ሳይንሳዊ ምርምር ግኝት እድገት ሊመጣ አይችልም። ይሄ የተረጋገጠ ሳይንስ ለብዙ ዘመናት ምርምር አድርጎ በማህበረሰብ እድገት ውስጥ ያገኘው እውነታ ነው። ስለዚህ በየትኛውም አገር ያለ ማህበረሰብ እድገትን ሲያስብ፣ ብልጽግናን ሲያስብ፣ ለውጥን ሲያስብ በቅድሚያ አስቀድሞ መፈተሽ ያለበት በማህበረሰቡ ውስጥ ያለው የቴክኖሎጂ እድገት ምን ይመስላል፣ የሳይንስና ምርምር ተቋማቶች ምን ያህል ተስፋፍተዋል፣ ሕብረተሰቡስ ውስጥ የእነዚህን ጥቅም በመገንዘቡ ላይ ምን ደረጃ ላይ ነው ያለው የሚለውን ፈትሾ ማየት እጅግ እጅግ ወሳኝ ነገር ነው። አለበለዚያ በምንም መልኩ የህብረተሰብ እድገትን ለውጥን ልናመጣ አንችልም። አሁን አድገው ትልቅ ደረጃ ደርሰዋል ተብሎ የሚታዩ ሀገሮች በሙሉ ይሄንን ስላካሄዱ ነው ያንን እድገት ለውጥ ያመጡት። በምዕራቡ ሀገር በምስራቁ ከምዕራቡ አውሮፓን አሜሪካን ተወስዶ የደረሰበት ቴክኖሎጂ ደረጃ በዚህ ሂደት ይመጣል። በምስራቅም በኩል ደግሞ እነ ቻይና በአጭር ዓመታት ውስጥ ተአምር የሚያሰኙ የቴክኖሎጂ ለውጦችና የኢኮኖሚ እድገት የማህበረሰብ የኑሮ ደረጃ መሻሻል የመጣው በዚሁ ዘዴ ነው። ሳይንስና ቴክኖሎጂን በማስፋፋትና ጥቅም ላይ በማዋል ነው። ስለዚህ እኛም ሀገር እየታየ ያለው የቴክኖሎጂን ጠቀሜታ መገንዘብ እና ጥቅም ላይ ለማዋል መሯሯጥ፣ ትኩረት መስጠት ተገቢ፣ አስፈላጊና እጅግ ደስ የሚያሰኝ ነገር መሆን ነው ያለበት። አለበለዚያ ባለበት እርገጥ ነው የሚሆነው። በየትኛውም መልኩ ማህበረሰባችን ውስጥ እድገት፣ ለውጥ ሊመጣ አይችልም። የእያንዳንዳችን ገቢ፣ የኑሮ ደረጃ፣ እውቀት፣ ሌሎች ሌሎች ነገሮችም ተደማምረው ሊመጡ የሚችሉት የእነዚህ ነገሮችን እድገት ግምት ውስጥ አስገብተን በምንሰራው ስራ ነው። በቅናችን ውስጥ ይሄን ትኩረት ሰጥተን በምንሰራው ስራ ብቻ ነው እነዚህ ነገሮችን ተግባራዊ ልናደርግ የምንችለው። ለምሳሌ የኢንዱስትሪ አብዮትን ብንወስድ ታሪኩን ብንመለከት ከየት ደረጃ የት ደረጃ እንደደረሰ እንግዲህ ብዙ ነገሮችን ሊያስተምረን ይችላል። የኢንዱስትሪ የመጀመሪያ ኢንዱስትሪ አብዮት፣ ሁለተኛ ኢንዱስትሪ አብዮት ብለን አነሳሱም ከአውሮፓ ነው እና ያ የኢንዱስትሪ እድገት ደረጃ አገሮች ተጠቅመውበት ምን ያህል ደረጃ እንደደረሱ ያንም በሰፊው ብናይ በጣም ብዙ መመሪያ ነገሮችን ልናገኝ ይችላለን። በአጭሩ አሁን ግን ለመሸጋገር የሚሆንን ነገር ምንድነው? በአገራችን እየታየ ያለው ለቴክኖሎጂና ለሳይንስና ምርምር እየተሰጠ ያለውን ትኩረትና እየተሰጠ ያለውን ከፍተኛ የፖሊሲ ትኩረት ሊበረታታ የሚገባ ነው፣ መሆንም ያለበትን ጉዳይ ነው። ማህበረሰቡ ውስጥ አዳዲስ ነገሮች ሊሆኑ ይችላል፣ ግን ጥቅማቸው አገልግሎታቸው ከመጠቀም አሁን መጠቀም ከጀመርንበት ጊዜ ጀምሮ በቀጣይ ዓመታት ውስጥ በፍጥነት በፍጥነት የሀገርን ለውጥ የሚያመጣ ጉዳይ ነው። የኢኮኖሚ እድገትን ያመጣል። ስለዚህ እንደ ስትራቴጂ ለቴክኖሎጂ ቅድሚያ ሰጥተው መስጠት፣ ስራን ማካሄድ፣ እድገትን ማሰብ፣ ብልጽግናን ማሰብ ማለት በጣም በጣም በጣም በጣም የሚደገፍና በፍጥነት የምንፈልገውን የኢኮኖሚ ለውጥ፣ የማህበራዊ እድገት ለውጥ፣ የፖለቲካዊ እድገት ለውጥ። ፖለቲካዊ አስተሳሰባችን ራሱ የተሳሰረ ነው ከሌሎች ነገሮች ጋር። ያ ሁሉ እድገት ሊመጣ የሚችለው በነዚሁ በቴክኖሎጂ እድገት ምክንያት ነው። ስለዚህ የአርቲፊሻል ኢንቴሊጀንስ የምንለው ለምሳሌ የዲጂታል አጠቃቀማችን ስማርት ሲቲ ብለን በተለያየ መልኩ የምናያቸው ሀገራችን ውስጥ ብቅ ብቅ ያሉ ያሉ ነገሮች ትልቅ ትልቅ ትልቅ ውጤታማ ሊያደርገን የሚችሉ ነገሮች ናቸው። የትኛው ማህበረሰብ ከዚህ ውጭ ሊሄድ አይችልም። ምናልባት ማህበረሰባችን ሴት ከግንዛቤ ማጣት ምን ጥቅም እንዳላቸው በተለያየ ጥርጣሬ በመመልከት እንቅፋቶች ሊፈጠሩ ይችላሉ ያ ግን በጣም የተሳሳተ ነው። በጣም የተሳሳተ በተለይ በአሁኑ ዘመን ከፍተኛ በፍጥነት የቴክኖሎጂ እድገት በዓለም ላይ እየተከሰተ ባለበት ዘመን ውስጥ ወደኋላ ቀርተን ዝም ብለን አድፍጠን እዛው ብንቀመጥ ውጤቱ በጣም የከፋ ነው የሚሆነው እውነቱን ለመናገር። በተለይ የኤአይ አርቲፊሻል ኢንቴሊጀንስ ስናይ እንደገና ደግሞ በሌላ መልኩ ደግሞ በኮምፒውተር እድገት ውስጥ በፊት የምንጠቀማቸው የዲጂታል ሲስተም የዜሮና አንድን እነዛን ባይነሪ ተጠቅመን የኮምፒውተር ፕሮግራሞችን ሶፍትዌሮችን ደቨሎፕ የምናደርግበት ደረጃ ከዛ ወጥቶ አሁን በኳንተም ደረጃ ደርሷል። የኳንተም ፊዚክስ ወይም ኳንተም ሜካኒክስ ካስገኘልን ያ የሳይንስ ምርምር ካስገኘልን አንዱ ኳንተም ኮምፒውተሮች መምጣት የኳንተም ኮምፒውተር ደግሞ ተአምር ነው የሚያሳየን፣ በጣም የሚገራርም ተአምራትን የምናይበት ነው። ማመን እስከሚያስቸግረን ድረስ ብዙ ነገሮችን የምናያለ፣ ብዙ ችግሮች የሚፈቱበት ዘመን ነው። በጤና በምግብ፣ በተለያየ ዘርፍ ያሉ ችግሮች በፍጥነት መፍትሄ ሊያገኙበት የሚችሉበት ዘመን የሚመጣበት ጊዜ ሩቃ ታዲያ ቴክኖሎጂና ሳይንስ ትኩረት ማግኘታቸው እጅግ እጅግ እጅግ መሰረታዊ ነገሮች ናቸው። ወጣቶቻችን በዚህ ላይ ትኩረት ሰጥተው መማር፣ መመራመር፣ መፍጠር መቻል አለባቸው። የፈለገውን ያህል መስዋዕትነት ከፍሎ እነሱን ወጣቶችን ትኩረት ሰጥቶ ማብቃት ያስፈልጋል። በምኞት የሚመጣ ለውጥ የለም። የሚመጣ አንድም አይነት እድገት የተሻለ ኑሮ አይኖርም። ቻይና ውስጥ የምናየው የረቀቀ ቴክኖሎጂ በፍጥነት እየመጣ ያለው ባለፉት አመታት ውስጥ በአሜሪካ የሚኖሩ በተለይ ቻይናዎች የተለያዩ መረጃዎችን ቴክኖሎጂ የደረሰበትን ለሀገራቸውም እያሳለፉ እየሰጡ በዛ እድገት ውስጥ አልፈው ነው አሁን የደረስንበትን ደረጃ አሁን ግን ማምን የሚከብዳቸው የቴክኖሎጂ አይነቶች ናቸው የሚፈለፈሉት በቻይና። ስለዚህ እድገት አስበን ለውጥ አስበን የተሻለ ኑሮ አስበን እንደ ሀገር ለመበልጸግ ማህበረሰቡ እንዲበለጽግ የተሻለ ቤት፣ የተሻለ አመጋገብ፣ የተሻለ ጤና፣ እነዚህ ሁሉ እየተመኘናቸው እየፈለግናቸው በሌላ ሀገር እያየን የቀናን የምንኖርበት ሊሆን አይገባም። ምክንያቱም የማድረግ እድሉ አለን፣ በቻችን አለ። ቴክኖሎጂን በአግባብ በመጠቀም ጊዜን በመቆጠብ ምርትን በመጨመር በብዙ መልኩ የምርታማነትንና የምርትን መጠን በመጨመር በፍጥነት በአጭር ዘመናት ውስጥ አገራችን ትልቅ ትልቅ የብልጽግና ደረጃ ልትደርስ ትችላለች። አሁን ትክክለኛው መንገድ እየገባች ያለበችበት ሁኔታ ይታየኛል። ከሌላው ዓለም ሳናነጻጽር ከማገኘው ሳይንሳዊ ትንታኔ አንጻር ማለት ነው። ጥቃቅን የሚጎሉን የሚያንሱን ልናስካክላቸው የሚገቡ ነገሮች አሉ። ሆኖም ግን ያለንበት መንገድ እጅግ እጅግ የሚያኮሩ ውጤታማ ጊዜያቶች የሚመጡበትን የሚያሳየን ተስፋ በደንብ ይታያል። ስለዚህ ቴክኖሎጂ መኖር በራሱ ሌብነት፣ ሙስና፣ የተለያዩ የጊዜ መፋገኖች፣ ብዙ ብዙ ነገሮችን የሚቀርፍልን የሚያስወግድልን እሱና እሱ ብቻ ነው። ስለዚህ ለዚህ በምንም መልኩ ወደኋላ የምንልበት አይሆንም። ማህበረሰቡም በደንብ መረዳት አለበት። እኛም የምናውቀው የምንገነዘበው ይሄው ነገር የተሻለ እንዲሆን የራሳችንን አስተዋጽኦ ማድረግ ማህበረሰብን በማንቃት በማስተማር የተሻለ አካባቢን በመፍጠር ማህበረሰባችን ተጠቃሚ እንዲሆን የማድረግ ስራ ይጠበቅብናል። ስለዚህ ሳይንስና ቴክኖሎጂ ለአንድ ሀገር ለውጥ ትልቅ ትልቅ ሚና ስላለው ይሄንን ግምት ውስጥ በማስገባት ሁሉ ነገራችንን ለሳይንስና ቴክኖሎጂ ቦታ ሰጠን ሀገራችንን የተሻለ እድገት ላይ ለማድረስ አሁን ካለው እንቅስቃሴ ጎን መሰለፍ ተገቢ ነው ብዬ አስባለሁ። አሁን ለምሳሌ በዚህ ጥቂት ቀናት ውስጥ የታየው መሶብ በተባለው ማዕከል ውስጥ የተለያዩ አገልግሎቶችን በአንድ ማዕከል ማግኘት ማለት በጣም በጣም ትልቅ ለውጥ ነው። እኔ በምኖርበት ማህበረሰብ ውስጥ ይብን በዚህ ደረጃ የተሰራ የለም። በፊት የነበሩ የተሻሉ ነበሩ። አንዳንዴ የቴክኖሎጂ ራሱ ቴክኖሎጂው መምጣት አንዳንድ ጊዜ በአቋራጭ የተሻለ ነገርንም ለመፍጠር ወይ ለማግኘትም ጠቀሜታ አለው፣ ያስችላል። ለምሳሌ በአሜሪካን ሀገር የተለያዩ አገልግሎት የተለያየ ቦታ ይሰጣል። ለምሳሌ የአይዲን ማግኘት የተለያዩ ነገሮችን ማግኘት አንድ ቦታ፣ የፓስፖርት የመሳሰሉትን ደግሞ የማግኘት ሌላ ቦታ ሊሆን ይችላል። እኛ በእኛ ግሞ በአንድ ማዕከል ስናደርግ የቴክኖሎጂ የመጣው ቴክኖሎጂ እድገት ደረጃ ያን ተጠቃሚ እንድንሆንም ረድቶናል ማለት ነው። እዚህ ቴክኖሎጂ እድገት ደረጃው ራሱ አጠቃቀሙን ፈጣን ሊያደርገው ይችላል። ከሌላ አንጻር የተሻለ ቀድመንም እንድንሄድ ሊረዳን ይችላል። ኋላ የቀረው በፍትነት ሊለወጥና ቀድሞ ሊሄድ ይችላል። ለምሳሌ የኢትዮጵያ የኢኮኖሚ ሁኔታ እና የቴክኖሎጂ እድገት ሁኔታ ብዙም ወጪ ሳይፈጅበት ከአሜሪካ ነው የእድገት ደረጃ የበለጠ ፈጠኑ ነው ሊለወጥ ሊሄድ ይችላል። ምክንያቱም አዲሱን ቴክኖሎጂ በቀላል ወጪ አይቋረጭ ልንጠቀም ስለምንችል፣ ስለዚህ ለሳይንስና ቴክኖሎጂ ያለን እይታና ትኩረት በጣም የጠነከረ መሆን አለበት። እኛም ሀገራችንም ሊለወጥ የሚችለው በዚሁ አቅጣጫ ነው ብለን ስለምናስብ በዚሁ ድጋፋችንን እንቀጥልበታለን። ሀገራችንም የተሻለ ቦታ እንደምትሆን ተስፋ እናደርጋለን።